እንደ አገር ተግባራዊ እየሆነ የሚገኘው የአረንጓዴ አሻራ መርሐ ግብር ለከፋ ጉዳት የተጋለጠ ብዝሀ ሕይወትን እንዲያገግም ከማድረጉም በላይ የስራ ዕድል አማራጭም እየሆነ መጥቷል። ይህ ግብር በአመት አመት በህዝባዊ ንቅናቄ በአንድ ጀንበርም በርካታ ችግኞችን በመትከል ማህበረሰባዊ ባህልነቱን አጠናክሮ ቀጥሏል። የጋራ የተባለችውን ቀን በጉጉት ይጠብቃሉ። ከወዲሁ ደግሞ የሚሰሩ ስራዎች አሉ። ችግኙን ለማዘጋጀት ማሳዎችን የተከላ ቦታ ነው የመለየት ጉድጓድ የመቆፎ ለጉድጓድ የሚያስፈልገውን ሌሎችን ባዊፈርትላዘሮችን የምናዘጋጀው ኮምፖስቶችን ሁሉ ከአፈሩ ጋር የማዋሃድ የባለፉት አመታቶች የመንከባከም፣ የመጠበቅ፣ የራሱ የማድረግ ኃላፊነት ተወስዶ ስራ እየተሰራ ነው። ይሄንም በተምፕሬቸር ላይ የምናየው ለውጥ ነው። ሙሉ በሙሉ ጥያቄዎቻችን መልሷል። እሱ ለጥያቄ ሆኖ ግን አርሶ አደሩ የራሱ አድርጓል። አርብቶ አደሩ የራሱ አድርጓል። አረንጓዴ አሻራ ለኛ አሁን የአንድ ወቅት የንቅናቄ ስራ አይደለም፣ ባህል ነው። የህብረተሰቡ ባህል ነው። ባህል ነው ማለት ማለት ነው ህብረተሰቡ ዕለት ተዕለት እያደረገ ያለ ድርጊት በድርጊቱ ደግሞ የተጠቀሙበት ገቢ ያገኘበት ሀብት እየፈጠረበት ያለ ጉዳይ ሆናል። ስራ እድል እየፈጠረበት ያለ ሆናል። ምግብ የሚያገኝበት ጉዳይ ሆናል። ይህ ሂደት ተመናምኖ የነበረውን ሀገራዊ ደን ሽፋን ከፍ ከማድረጉም በላይ የአየር ንብረት ለውጥ የሚያስከትለውን ተጽዕኖ ለመቋቋምም አይነተኛ ሚና ተወጥቷል። እንዲህ ያሉ ልምምዶችን ባህል ያደረገችው ኢትዮጵያ በየዓመቱ ከምታካሄዳቸው የችግኝ ተከላዎች አዳዲስ ተሞክሮዎችን በመቀመር አሁናዊውን የችግኝ ተከላ በዚሁ ሂደት የመምራቱ ሂደት ተጠናክሮ ቀጥሏል። ነው የተባሉም ጥራትን ታሳቢ ያደረገ በየጊዜው የሰው ተሳትፎ በጥራት የችግኝ ዝግጅት በጥራት የሚመረጡ ቦታዎች በጥራት እንዲሁም ደግሞ የሚተከሉ ስርዓቶች በጥራት መሆን አለባቸው የሚል ስትራቴጂ ይዘን እየድን ያለ ነው በዚህ ዓመት የምንተክላቸውን የፍራፍሬ ዛፎች ዝግጅት ማድረግ ምን አይነት የፍራፍሬ ዛፍ ወይም ዛፍ የት ምን ያህል እንተክላለን መቼ እንተክላለን ይህን የመለየት ቅድም ዝግጅት ማድረግ ማለት ነው ከፋና ሚዲያ ኮርፖሬሽን ጋር ቆይታ የነበራቸው የስራ ኃላፊዎች እንደየክልላቸው ጸጋም ለምግብነት የሚውሉትን ጨምሮ የተለያዩ ዝርያ ያላቸው ችግኞችን ለዘንድሮ የአረንጓዴ አሻራ መርሐ ግብር ማዘጋጀታቸውንም ጠቅሷል። ወተርሼዱ ልማት ፊዚካል እየሰራ ነው። እዛ ላይ ደግሞ በአረንጓዴ ወይም ባዮሎጂካሊ ተከላ መትከል ስላለብን ከአምስት ነጥብ ስድስት ቢሊየን ችግኝ በላይ ችግኝ እያዘጋጀን ነው። እሱን እንግዲህ ውስጥ ወደ ስራ የምንገባበት ጊዜ ሆናል። እንደ አጠቃላይ 36400 ሄክታር ነው በዚህ ዓመት ምናለማ ከተማ እቅድ ያዝ ነው። ለዚህ የሚሆን 307.7 ሚሊዮን ችግኝ እቅድ ይዘናል። እስከ አሁን ባለው 183 ሚሊዮን ችግኞች ተዘጋጅተዋል። ከ385 ሚሊዮን በላይ ችግኞች ከዚህ ከ7758 በላዩ ቅድም ያልኳቸውን የሚበሉ ለኢንዱስትሪ ግብዓት የሚሆኑ ስራ እድል የሚፈጥሩ ሲሆኑ ከ10 እስከ 15 ፐርሰንቶቹ ለውበት ለስነ ውበትና ለአካባቢ ጥበቃ የሚሆኑ የተለያዩ የዛፍ ዝርያዎች ይሆናሉ በሚል በዚህ መንገድ ዝግጅቱ እየተጠናቀቀ ነው ያለው። ከሚተከሉ ችግኞች መካከልም ኢኮኖሚያዊ ጠቀሜታቸው ከፍ ያሉ እንደሚገኙበትም የስራ ላፊዎቹ ተናግሯል። ቡናን በስፋት ነው የምንሄደው። ወደ 29.9 ሚሊዮን የሚጠጋ የቡና ችግኝ እዚህ ላይ የምናስኬደው በአንድ በኩል ኤክስፖርትን በሌላ በኩል ደግሞ የኢኮኖሚ ጠቀሜታ ያላቸውን የዛፍ የፍራፍሬ እንዲሁም ደግሞ ሌሎች ችግኞችን በማፍላት የአረንጓዴ አሻራችን እንዲሳለጥ የማረግ ስራ ይዘን ነው እየድን ያለ ነው፣ እና የተሻለ ዝግጅት አድርገናል። አረንጓዴ አሻራ ስንልበኛ እንሰት አረንጓዴ አሻራ ነው። ቡና አረንጓዴ አሻራ ነው። ቀርካ አረንጓዴ አሻራ ነው። ፍራፍሬ አረንጓዴ አሻራ ነው። የእንስሳት መኖ አረንጓዴ አሻራ ነው። ስለዚህ ለሰውም ለእንስሳትም ምግብም ስነ ምግብም እዛው ሳለ የስራ ዕድልም ገቢ ማመንጫም ነው፣ አረንጓዴ አሻራ ማለት። እንደ አገር በዘንድሮው የአረንጓዴ አሻራ መርሐ ግብር 7.5 ቢሊዮን ችግኞችን ለመትከል ቅድመ ዝግጅቶች መጠናቀቃቸውን የግብርና ሚኒስቴር መረጃ ያመለክታል።